በ2022 የማሌዥያ አየር መንገድ ንብረት በነበረ አውሮፕላን ላይ በመያዣ ውስጥ ታሽጎበት የነበረ ዘንዶ ከታሸገበት ውስጥ አምልጦ በአውሮፕላን ውስጥ ሲንጎማለል በመገኘቱ አውሮፕላኑ በረራውን አቋርጦ በአስቸኳይ ለማረፍ ተገድዶ ነበር። በርካታ አየር መንገዶች ትላልቅ እባቦችን ልክ እንደ ውሻና ድመት እንደ ቤት እንስሳ ስለሚቆጥሯቸው መንገደኞች እባቦችን ይዘው እንዲጓዙ ይፈቀድላቸዋል። ዘንዶው የተመሰመሰበት የማሌዥያው አይሮፕላንም መዳረሻው ሳይደርስ ሳዋራክ በሚገኘው ከቺንግ አይሮፕላን ማረፊያ ላይ አርፏል። የዘንዶው ባለቤት በጥንቃቄ ጉድለት ሕባቡን ያሸገበትን መያዣ በሥነ ሥርዓት ባለመዝጋቱ ነበር አስጊ ሁኔታ የተከሰተው። የማሌዥያ አየር መንገድ ባለሥልጣናትም እንደዚህ አይነት ዝርክርክነትም ሆነ ክስተት ያልተለመደ ነው ብለዋል።